በሙስ ሜ 22 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎን። የዛሬው ርዕሳችን የሚሆነው ከሰዎች አስተሳሰብ እና አመለካከቶች በላይ ኑሩ ይላል። እንግዲህ በሰማያት ያለው አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የማቴዎስ ወንጌል 5፡48። በክርስቶስ ኢየሱስ በእርሱ ወደ ፍጽምና፣ ድልና ክብር ህይወት ተጠርተናል። ሆኖም፣ አውቀውም ሆነ ሳያውቁ የሰውን የአቅም ገደብ ላይ በመመስረት ይህንን እውነት የሚቃወሙ አሉ። ሁልጊዜ ሁላችንም ሰዎች ነን ወይም ማንም ሰው ፍጹም አይደለም ይላሉ። በክርስቶስ ከተጠራንበት መለኮታዊ ሕይወት በታች መኖርን ትክክል ለማድረግ እነዚህን መግለጫዎች ይጠቀማሉ። ሰዎች ሁላችንም ሰዎች ነን ሲሉ እንደገና ስንወለድ የነበረውን ለውጥ ይረሳሉ። መጽሐፍ ቅዱስ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፤ አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ሁለተኛ ቆሮንቶስ 5:17 ይላል በክርስቶስ አዲስ ፍጥረት እንደመሆናችን መጠን ሰዎች ብቻ አይደለንም ከእግዚአብሔር የተወለድን ነን የመለኮታዊ ተፈጥሮ ተካፋዮች ነን ሁለተኛ ጴጥሮስ 1:4 ማንም ሰው ፍጹም አይደለም የሚለው የተለመደ አባባል ከቅዱሳት ጽሑፎች ጋር ይቃረናል ኢየሱስ በማያሻማ ሁኔታ በመክፈቻ ጥቅሳችን በሰማያት ያለው አባታችሁ ፍጹም እንደሆነ እናንተ ፍጹም ሁኑ ብሏል ፍጹምነት ማለት በብስለት ማደግ፣ ያለ ነቀፋ፣ እድፍ የሌለበት፣ ምንም የማይፈልግ፣ ሙሉ መሆን ማለት ነው። ከዚህ በተጨማሪ ከስህተቶች በላይ ሆኖ መኖር የማይቻል እንደሆነ በማሰብ ሁላችንም እንሳሳታለን፣ በማለት ይደመድማሉ። የእግዚአብሔር ቃል ግን በተለየ መንገድ ያስተምረናል። መጽሐፍ ቅዱስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል አንደኛ ዮሐንስ 3፡9 የእግዚአብሔር ዘር የእግዚአብሔር ህይወት እና ተፈጥሮ በእናንተ ውስጥ ነው፣ ይህም ከስህተት በላይ እንድትኖሩ እና በጽድቅ እንድትመላለሱ ኃይል ይሰጣችኋል። ስለ ክርስቶስና ስለ ወንጌሉ ያላችሁን እውቀት እና ግንዛቤ ይወስነዋል። እርሱ የሰጣችሁን ክቡር ህይወት እንድትኖሩ ከማንኛውም ገደብ በላይ ያደርጋችኋል። ብዙዎች እውነትን በማያውቁ ሰዎች የተላለፈውን መጥፎ እምነቶች እና ወጎች እንቅፋት ሆኖባቸዋል። ነገር ግን ቃሉን በመመልከት በእነዚህ ውስን አመለካከቶች ለመኖር እምቢ ማለት አለባችሁ። በክርስቶስ ያለው ህይወት የላቀ፣ የጽድቅ፣ የድል እና በኃጢአት በሰይጣንና በሁኔታዎች ላይ የበላይ የመሆን ነው። በእናንተ ውስጥ ያለው የክርስቶስ ህይወት ፍጹም ህይወት ነው፣ እና በእውነታው መመላለስ የእናንተ ኃላፊነት ነው። ማመቻመች ወይም ውድቀትን ለመቀበል እምቢ በሉ። ቃሉን ተመልከቱ፣ እመኑት፣ በእርሱም ኑሩ። ሃሌሉያ! የዛሬውን የእምነት አዋጅ አብረን እናውጅ። እኔ ተራ ሰው አይደለሁም፤ ከእግዚአብሔር ተወልጃ አለሁ፣ የማይጠፋውና የማይደፈርሰው መለኮታዊ ባህሪ ተካፋይ፣ በክርስቶስ የጽድቅ የፍጽምናና የክብር ህይወት እኖራለሁ። የአሸናፊነትን ህይወት እንድኖር በመንፈስ ኃይል ስለተሰጠኝ የሰው ውስንነቶችን ለመቀበል አልፈቅድም። ሃሌሉያ! ለተጨማሪ ጥናት፣ ሮሜ 12:2፣ ዕብራውያን 10:14፣ ሮሜ 8:29፣ የዮሐንስ ወንጌል 3:2 ተባርካችኋል።